ሰላም ጤና ይስጥልኝ። የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ የሰይፉ ፋንታሁን ልጅ ነኝ እያለች ነው። በትክክል የፊቷ አቀማመጥ ግን ሰይፉ ፋንታሁንን ቁጭ ነው። ምንም ጥርጥር የሌለው ነገር ነው። በዚህ ዙሪያስ ሰይፉ ፋንታሁን ምን አለ? ያሉትን መረጃዎች አድማጮች፣ እኔ የሰማሁትን ከናንተ የሚያበልጣችሁ ምንም አይነት መረጃ እንደሌለ በተደጋጋሚ ቃል ገብቼላችኋለሁ። በቃሌ መሰረት ደግሞ እያንዳንዷ የሰማሁትን መረጃ ለእናንተ እያደረስኩ ነው። እርግጠኛ ነኝ ዞላትሁ፣ ቃልህን በልተሃል፣ መረጃውን በትክክል እያደረስ አይደለም፣ አትሉኝም። እሺ አድማጮች፣ በነገራችን ላይ ትላንትና ወይ ደግሞ ከትላንት ወዲያ አንድ ቪዲዮ ሰርቼ ነበረ። ምንድን ነው እነ ሊያ ሳሙኤል፣ የሊያ ባለቤት እና ናፍቆት ሆነው አዲስ ዋን ቻናል የሚል የቴሌቪዥን ፕሮግራም በራሳቸው ጀምረዋል፣ ኢቢኤስ ባይ ባይ ብለዋል ብዬ አድርሼ ነበር። በጣም ብዙ ኮመንቶቹ በውስጥም የሚደርሱኝ በላይም በኮመንትም በቪዲዮ ኮመንቶችም ወረድ ብላችሁ ማየት ትችላላችሁ። አብዛኛው ሰው አላመነኝም። ለምን እንደው አላውቅም። እኔ በነገራችን ላይ በምሰራቸው መረጃዎች ዝም ብዬ ከመሬት ብድግ አድርጌ በሬ ወለደ ብዬ የምሰራው መረጃ የለም። እያንዳንዱ ቪዲዮዎችን ብታዩ ወይ ቪዲዮንቹ በትክክል መስማት አለባችሁ። እስከመጨረሻ ያለውን ነገር እውነተኛውን ነገር ነው። እዛ ላይ ቁጭ አድርገው ይሄም የሚታዩት ነገር ነው። አሁን አሁን አይደለም የጀመረው ሊጀምር ነው ነው ያልኩት። ሰሞኑን ይጀምራል። ለዛም መረጃ የትም ቦታ የሌለ ፎቶን ብትፈልጉት የማታገኙት የሊያ አባ ባለቤት ይቅርታ አድርጉልኝ፣ ሲፈራረም የነበረውን ፎቶ ይኸው ብዬ አሳይቻለሁ። አሁንም ይኸው በድጋሚ እነዚህ ፎቶዎች የሊያ ባለቤት ሲፈራረም ነው ፍቃዱን ሲያወጣ ነው ሲጨርስ ነው ያሳይኋችሁ። እና ፕሮግራሙን ይጀምራሉ። ለምን እንዳላመናችሁኝ አላውቅም። ለማንኛውም የተወሰኑ ቀናቶች 10 ቀን፣ 15 ቀን ውስጥ የምታዩት ጉዳይ ይሆናል። የምንሰማው ጉዳይ ነው። በትክክል መቶ ፐርሰንት ነው። እኔ ምንም ዋሻችው ነገር የለም አድማጮች። ይህንንም መረጃ አሁንም ይዤ የመጣሁትን መረጃ በትክክል እውነት ነው። እንደዚህ ሲባል አንዳንድ ጊዜ ለማመን ይከብዳል። በተለይ አሁን ጊዜ የሚሰሩ ነገሮች፣ በማህበራዊ ሚዲያ እየመጡ ያሉ ነገሮች ታዋቂ ለመሆን በጣም ብዙ የሰው ስም ይጠፋልና የሰው ስሞች ያጠፋሉ እች ልጅ ግን ለምን እንደሆነ አምኛታለሁ። ከፊቷ ማቀማመጥ ሊሆን ይችላል የሰይፉ ፋንታሁን ልጅ ነች ስትል አምኛታለሁ። ለምን እንደው አላውቅም፣ ለምን እንዳመንኳት አላውቅም። ብዙዎችን እጠራጠራለሁ፣ ብዙዎችን አያለሁ። ግራ ቀኙን ያለው አመዛግባለሁ። ይሄ ትክክል ነው፣ ይሄ ለመታወቅ ብሎ ነው፣ ይሄ ከለ ቪዲዮ ነው፣ ይሄ ከለ እንደዚህ ነው እያልኩ ብዙዎችን ለማወቅ እችላለሁ። ምክንያቱም ካለኝም ከስራይም ስለሆነ ዩቱብ ላይ ቲክቶክ የሚያው ስለማይ ማነው የሚዋሸው ማነው የማይዋሸው የሚለውን ቢያንስ 50 ፐርሰንት በትክክል አውቃለሁ ብዬ አስባለሁ። እንደውም ከዚህ ቀደም ራሱ የኃይለ ስላሴ ሰይፉ ላይም ቀርቦ ነበር፣ ይሱ ወንድም ነው ብሎ የመጣው ሰው ነበረ። አሁን በዚህ ሰዓት ላይ የት እንዳለ ባላቅም፣ በሰዓቱ ግን የተለያዩ ቦታ ላይ ልጁ ያው ገና እንትን ያላለ ነው፣ የተለያዩ ቦታዎች እየወጣ የተለያዩ ፕሮግራሞችን የተለያዩ ኢንተርቪዎችን ሲያደርግ ነበር። ኃይሌም አምኖ ነበር፣ ልጁ መሆኑን አምኖ እንግዲህ የሆነ ቦታ ይሰጠዋል ሲባል፣ ልጁ ደግሞ ያሌለ ነገር ጠበቀ እንግዲህ መሰለኝ ሳይሰራ ብቻ ብዙ ክፍተቶች ተፈጥረዋል፣ እና እሱም ልጁ ሆኖ ወንድሙ ሆኗል። የታወቀ ነው ምንም ኃይሌን ቁጭ ነው እና እችም ልጅ ግን ሴት ስለሆነች እን በሴት ፊት ሰይፉ ፋንታሁንን ከመሰለች በጣም ሊሆን ይችላል ብዬ አስባለሁ። ሰይፉ ፋንታሁን ያው በፊት እሱም ማያቅም ብላለች፣ አውቆ የደበቀው ነገር የለም ብላለች። ወላሄ ያለች እየማለች ነው። አክስቴነች የነገረችኝ አለች። አባቷን አታቅምች ልጅ አክስቷ ግን እንደነገረቻት ሰይፉ ነው። ይህም ደግሞ የአንድ ቀን ግንኙነት ነው፣ ትዳሩ እንዳይበተን ብዬ ነው ምናምን አለች። እንግዲህ ያው ቲክቶክ ላይ ከወጣ የሰይፉ ያው ትዳሩ ይበተናል ማለት ሳይሆን ያው ተነጋግሮ ያለፈ ከትዳር በፊት የተደረገ ነገር ነው። ሰይፉም የሚያውቀው ነገር የለም። ያው እንደዚህ ያሉ ክስተቶች በየሰዎች በጣም በብዙ ሰዎች ሕይወት ውስጥ የሚከሰት ነው። ኢቢኤስን እንኳን ብና ኢቢኤስ ላይ በጣም እንዴ ልጅ አለኝ ወይ ብለው የሚመጡ ሰዎች አሉ። እንዴ ልጅ ነበረ ወይ ብለው ሰው ወይ አባት ሞቶ አባት ልትፈልግ ልጅ ልጅ ነበረው እንዲ ያናቅም ነበር ብለው የሚመጡ ሰዎች አሉ። ወይ ወንድ እናት እንኳን ልጅ ኖሯት የእናት ልጆች ከዛ በኋላ የወለደቻቸው እናት ልጅ እህት እንዳላቸው የማያውቁ ሰዎች ብዙ አይተናል። እና እንደዚህ ያለን ክስተቶች ይከሰታሉ በሰው ህይወት ውስጥ። ምናልባት ከዛ ውስጥ እንግዲህ ያው ወንድ ልጅ ነው። ምናልባት በወጣትነት ብዙ አሳልፏል። የታወቀ ነው መቼም ሰይፉ ቶሎ አላገባም። እንደውም ቶሎ አላገባም እየተባለ እንደውም በቅርብ ጊዜ ራሱ የአንድ ኢንተርቪው ሲያደርገ የሆነ ልጅ ከትዳሩ ተፋቷል ብሎ ከውጭ የመጣ ልጅ ከኢንተርቪው ሲያደረግ ሙዚቃ የሚያስተዋውቅ ልጅ ከትዳሩ ተፋቶ ስለ ትዳር ሲያወራ ለምን ትታረቅ ምናምን ብሎ ርርር ትዳር ታገባለሁ ከዚህ በኋላ ትዳር የሚባል ነገር አላገባም ብሎ ልጁ ግብግብ ሲል አው ለነገሩ እኛ ጨርሰን ያገባ ነው። አንተ እንግዲህ በትኩሱ እኔ በልጅነት ያገባሁት ኩዬ ልጅ ሴት ልጅ አድርሻለሁ። ከእንግዲህ ወደ ትዳር የሚባል አለ ወይ ምናምን ብሎ ልጁ የሆነ የተንገበገበው ነገር አለ ያወራና ሰይፉ እንደውም አው እኛ እንኳን ጨርሰን ነው ሁሉን ነገር ጨርሰን ከበሰልን በደንብ ከበሰልን በኋላ ነው ትዳር ያዝ ነው። የትዳርን ጥቅም አውቀን በስነስርዓት ትዳራችንን አክብረን እየኖርን ነው። እንግዲህ አንተ ደግሞ በልጅነት አግብተህ ያሳለፍከው ነገር ይኖራል። ኦኬ፣ እንግዲህ እምቢ ካልክ አንተ ታውቃለህ ብሎ ነው ያው ባለቤቱ ስለሚያውቅ ለባለቤቱ ትቷል ነገሩን እና እንግዲህ የዛ ነገሮች ሲያልፉ መቼም ታቅቦ ሳይሆን የሆነ ነገር ሊፈጠር ይችላል። ወንድ ልጅ ነው፣ እዛ ላይ የድሬ ልጅ ነው ምናምን ብዙ ነገር ሊፈጠር ይችላል። እንግዲህ አላውቅም ግን ያው ወደ ምርመራ ይሄዳል ብዬ ተስፋ አረጋለሁ። ልጅቷ ግን የምትናገረው እየማለች እየተገዘተች ነው እየተናገረች ያለችው። መልኳ ቁጭ ሰይፉን ነው የምትመስለው። ሰይፉ እንግዲህ የሆነ ነገር ይላል ብዬ ተስፋ አረጋለሁ። ሰይፍሻ ይሄን ነገር እንዴት ነው ሰይፍሻ ይህን ነገር እንዴት ነው ምን ትላለህ ተብሎ ሲጠየቅ እንግዲህ ለዚህ ምን አይነት መልስ እንደሚሰጥ አስቡት። ያም ሆነ የሆነው ግን ልጅቷ ሚዲያ ላይ ወጥታለች ሰይፉን በዚህ ጉዳይ ላይ አጥጋቢው መልስ በነገራችን ላይ ሰይፉ የተባረከ ሰው ነው። በእውነት የተባረከ ሰው ነው። ውሸት ሆኖ እነዚህ ሰዎች በውሸት ከሆነ የሰሩበት በውሸት ከሆነ የሰራችው በእውነት በጣም አስቀያሚ ነገር ነው። ሰይፉ ራሱን እስከሚስት ለመቄዶንያ፣ ቁጭ ብሎ የሰበሰበ ለሰዎች የሚኖር ለራሱ ብቻ ሳይሆን ለሰዎች የሚኖር ሰው ነው። በትክክል ልጁ ከሆነች በትክክል ቆንጆ አድርጎ ይረዳታል፣ ወይ ደግሞ መረዳት እንኳን የምትፈልግ ሰው ከሆነች እንደው ካልሆነ ተቸግሬ ነው ካለችው ራሱ በእውነት ሰይፉ የሚረዳ ሰው ነው። ሰይፉ እንዲወራለት አይፈልግም። እኔ ለመቅዶኒያ ሲሰባሰብ ሰዎች ለሰይፉ ገና ሲናገሩ በጣም ያስቆማቸዋል። በጣም ብዙዎቹን በጣም ብዙዎችን ለሱ ሲያወሩ ሲሉ ረፉ ነው የሚላቸው እና በጣም ብዙ ድርጅቶችን ይረዳል ስሙ ሳይነገር። በአይናችን ያየ ደግሞ ከአንድ ወር ሁለት ወር በላይ ነው አይደለ ለመቅዶኒያ የሰበሰበው አንድ ቢሊየን ብር ቢ ነው መነገራችን ላይ ሚ አይደለም ያልኩት አንድ ቢሊየን ብር በእውነት በጣም ብዙ ብር ነው። ከዛ በላይ ነው የሰበሰበው። በጣም ብዙ አርቲስቶች የተሰባሰቡበት ነው እና ሰይፉ ለሀገሩ ትልቅ ውለታ የዋለ ትልቅ ስራ እየሰራ ያለ ትልቅ የወደቁትን የሚያነሳ በእውነት ነው የምለው የተቸገሩትን የተለያዩ በነገራችን ላይ መቄዶንያ ላይ ብቻ አይደለም ሰይፉ ያለው በጣም ብዙ ቦታ ነው ያለውና ፈጣሪ ባርከው ፈጣሪ ልጆችን ጤና ይስጥልፍ በጣም ደግሞ ምርጥ ነው በጣም ጥሩ ሰውም ነው በእውነት ነው የምለው እኔ ስለሱ አንዳንድ ጊዜ መልካም ነገሮች መነገር አሉበት ብዬ አስባለሁ። አንድ ልጅ እንኳን የልብ ህመም አሟት ተስየ ነበረ። እቺ ልጅ ከዳነች ተንበርክኬ ፈጣሪው ያመሰግናለሁ ብዬ ተስዬ ነበር። አሁን ዛሬ ተንበርክኬ ያመሰግናለሁ ብሎ ተንበርክኮ እራሱ ሲያመሰግን ነበር፤ እና ድና ስትመጣ ልጅቷ በቃ እኔ ደስታ ያስለቅሰኛል። ልጄን ነበር ሴት ልጄን በእሷ ውስጥ አይዋት ምናምን ብሎ ልጅቷ ከልብ ህመም ስትድን ሰይፉ ወጥቶ ሲያለቅስ አይተናል እና ሲያመሰግን አይተናል። ስዕለቴን ላድርስ ብሎ ተንበርክኮ ሲያመሰግን አይተናል እና፣ በነገራችን ላይ አንድ ሰው እሱ ላይ ሲደረግ የሆነ ሰው ላይ ሲደረግ እኔ ላይ ብሎ የሚያስብ ሰው ፈጣሪ የተባረከ ሰው ነው። ሰይፉ ያችን ልጅ ሲያይ የእሱን ሴት ልጅ ነው ያቺ ሴት ልጅ ህጻኗ ልጅ ሲያይ የእሱን የሴቷ ልጅ ህጻኗ ልጅ አይቶ ነው የተሳለው የነበረው እና መታደልም ነው ስዕለቱም ደርሶለት ስዕለቱን አድርሷል። እና ሰይፍሻ፣ ይሄ ነገር እውነት ከሆነ ያው መቼም ዝም እንደማትል ሚዲያ ላይ የወጣ ነገር ነው አንተም የሚዲያም ሰው ስለሆንክ ዝም አትልም ብዬ ተስፋ አረጋለሁ። ምክንያቱም እንደዚ አይነት ነገሮችን የሚያስቁም ነገሮችን የፕሮግራምህ መግቢያ ላይ ብዙ ጊዜ ስለምትቀልድም ስለምታወጣቸውም እችን ነገርም ታወጣለህ ብዬ ተስፋ አረጋለሁ። ያለው ነገር ይጠራል። ውድ ባለቤቱ ግን ይህን ቪዲዮ የምትሰሚ ከሆነ ወይ ደግሞ እንደዚህ ያንን ነገር ከሰማሽ እንዳትደናገጪ፣ ያው ልጅቷም እንዳለችው ነው ምንም የሚያውቀው ነገር የለም እሱ ብላለች። ፍቅር ይቀጥላል። ፈጣሪ ልጆችን ፈጣሪ ትዳርን ይባርክልን። ይህንን ነው የምለው። አንቺ ልጅ ግን ውሸትሽን ከሆነ ወይኔ ወይኔ! እኔን አያርገኝ ተመልሼ ስመጣ እንዳላገኝሽ። ያያዞላ ያያዞላ።